መጣ ጀምሮ በጣም እያስመሰለ አስገድደውኝ ነው እንደዚህ ይሄን ያክል ብር ሰጥተውኝ ነው እያለ እራሱ ቪዲዮን ከፈለጋችሁ ገብታችሁ ማየት ትችላላችሁ። እኔ በጣም ሲያወራ እራሱ ላምነውም ላላምነውም እችላለሁ፣ ግን በትንሹም አመኘዋለሁ ማለት እችላለሁ፣ ምክንያቱም የሚያወራቸው ነገሮች አሳማኝ ነገር ስለሆኑ ማለት ነው። በስከ መጨረሻ እንግዲህ አቤልንም ችግር ውስጥ ነው የከተተው ዛሬ በጣም የማይወጣበት ችግር ውስጥ ችግር አይልቀቀው ይሄ አጎት የተባለው እድሜ ልኩን ችግር አይልቀቀው ሰው እንዴት ነው ከገዛ ስጋው ሌላውን አስፈልጦ ያቺ በጥቅም የደለለችውን ሴት ተማምሮ የገዛ ወንድሙን ችግር ውስጥ የሚከተው አንደኛ ይቺ ያሜለት ምንም አታቀም በማታቀው ነገር እኔ በጣም ተናድጃለሁ ዛሬ በጣም ይቅርታ አድርጉልኝ፣ ብሳደብ ራሱ በጣም በጣም ተናድጃለሁ። ይሄን ሰውዬ ይታሰር ይታሰር ሁል ጊዜ ላለው፣ ግን ደግሞ ራሱ መጥቶ በራሱ የሆነ ነገር ይሰጣቸዋል። እነሱም ትክክለኛ ማስረጃ ነው ብሎ እና ልውልም ያምኑታል። እሱ ግን ከጀርባ ሆኖ ሌላ ሴራ እያሴረ ነው ያለው። ዛሬ ደግሞ ከዛ ድርጅት ውስጥ ምን እንደተገኘ እኔ እግዚአብሔር እንደው ምን አይነት ህሊና ምን አይነት እንትን እንደሆኑ አላቅ። እንዳጋጣሚ ሆኖ ደግሞ ሁለታቸውም ዛሬ አንድ ላይ ነበሩ፣ ልኡልም አቤልም። ምን አይነት እንትን ውስጥ ወጥመድ ውስጥ እንዳስገባቸው ተመልከቱ። እኔ አንዳንድ ጊዜ ሰውን አምናችሁ ገደል ትገባላችሁ። ማንም ሰው ሰውን ማመን ቀብሮ ነው። አይደለም ሰው ይቅርና ጥላሽን ማመን አትችይም። እምለው እኮ ወድጅ አይደለም። ባሞ በአንዳንድ በኩል በስራቸው በኩል ስትመጡ የግዴታ ማስረጃ የሚሰጣቸው ሰው ካለ እሱን አምነው መቀበል የእነሱ እንትን ነው። ሁሉንም ሰው ግን አምነሽ ግን እንደዚህ አይነት ችግር ውስጥ ነው የምትገቢ። ይሄ ሰው አጎት የተባለው ሰውዬ ከሶስት ቀን በፊት እያለቀሰ እህቴን በድያታለሁ በማይረባ ገንዘብ አታለሉኝ እያለ እያስመሰለ ልዑልም አመነው። ከዛ እህቱን ይቅርታ እንድጠይቅ የአቤልን እናት እናስመጣና ወይም እዛ ካለችበት ድረስ እንሄድና ይቅርታ ትላለህ ተባባሉ። እሱም እሺ አለ። ለካስ ይሄን ሁሉ ነገር የሚያደርገው እነ ልያ እነዚህ ሰዎች ልከውት ነው። አያችሁ ግን ሰው ምን አይነት ክፉ እንደሆኑ። ቀንና ለሊት እንቅልፋተው ለሰው ልጅ ሴራ ሲያሰሩ ቀንና ለሊቱን ስራቸው ይሄና ይሄ ነው። በቃ ወንጀልን ለማስፋፋት ሰውን ችግር ውስጥ ለማስገባት ልዑልና አቤልን ከዚህ ስራ ለማጥፋት የማያደርጉት የማይሰሩት ስራ የለም። መቼም ቢሆን አይሳካላቸውም። መቼም አሁንም ወደፊትም አይሳካላቸውም። በጣም ያሳዘነች ደግሞ የአቤል እህት ምንም በማታውቀው ነገር እዚህ ውስጥ መክተቱ፣ ከሊያ እናት ጋር ከሊያ አልኩኝ ቅርታ፣ ከራይል እናት ጋር አብረን እንድትተባበር ማድረጉ አቤል እስኪ ምንድን ነው አሁን ለዚህ ለእህቱ ምን አይነት እንትን እንደሚሰጥ እስኪ እናንተ በዚህ ቦታ ብትሆኑ አስቡት። ልጅቷ ስራ ነው ተብላ ነው እዛ ድርጅት ውስጥ ይሰራሉ። ተባብረው ነው እንትን የሚሉት፣ ግን ይሄን ነገር ግን እሷ ምንም አታቅም። ለወንድሟ ወጥመድ እያዘጋጁ መሆኑ እንደ ስራ መስሏት፣ እሷም ተቀብላ የተባለችውን እየሰራች ነው ያለችው። በዛ ቦታ ላይ ሲሄድ ግን በጣም እጅግ በጣም እኔ እውነት ቪዲዮን መጀመሪያ ላይ አስ ላስገባላችሁ እችላለሁ። በጣም አንዳንድ ጊዜ ሕሊናችሁን እንደ ሰውኛ ስታስቡ በጣም ከባድ ነው። የማታስቡት የማጠብቁት ነገር ነው። ሲጀመር ልኡልም ዛሬ ልኡል ጥፋተኛ ነው ልላችሁ አይደለም። አቤልም እንደዛው። እነሱ ደግሞ ያው እንግዲህ ይህን ሰውዬ አምነው አጎትዬው እውነት ከተናገረ በኋላ እነሱን ለማስታረቅ ነው ኦልሬዲ ከእናቱ ጋር እንዲሁም ከአቤል ጋር ለማስታረቅ ነበረ። እንትናቸው በአንድ ላይ የተዘጋጁበት ምክንያት ዋናው ምክንያት እንግዲህ እነሱን ለማስታረቅ ነበረ። ይሄ ተንከሲስ እንግዲህ እነሱን ቀጠሮ ካሳዘ በኋላ እነሱ ይመጣሉ እንግዲህ እንዳጋጣሚ ሆኖ የአቤል እናት ያለችበት ትንሽ አልተመቻቸላቸውም ነበረ። ሞር ሁለታቸውን ለማስታረቅ ነበረ። አቤልም ማን ነው ልውልም እንግዲህ ከሌሎቹ ከካሜራ ጀርባ ያሉትም ጭምር አንድ ላይ እንትን ያሉት እሱ ግን ሲሄድ እዛ ቦታ ላይ ግን ያላሰቡት ነገር ነበር የገጠማቸው። በጣም እኔ አንዳንድ ጊዜ ሰውን አት እያመናችሁት እንደዚህ የሚከዳችሁ ሰው ሲኖር እኔ ምን አይነት ህሌና ቢኖረው እንደሆን አላውቅም። ይሄ ነገር የሚያስከስሰው የሆነ እንትን ወጥመድ ውስጥ እንደዚህ ሰዎችን አደጋ ላይ ለመጣል እንትን ያለበት እንትን የአቤል አጎቱ ነው ተብሎ የሚታለፍ ነገር አይደለም። የፈለገው እንትን ይሁን፣ ለምን እናት አትሆንም? ወንጀል ከሰራች መታሰር ካለባት ትታሰራለች። እኔ በዚህ አምናለሁ። ልኡል እንግዲህ በታማኝነት አምኖት ይሄ ሰውዬ ያን ሁሉ በውሸት ሲያለቅስ ለካስ እሱ ድራማውን እየሰራ ነበረ። ልኡል ደግሞ ሰው አማኝ ነው። እንግዲህ ያው ያን ሁሉ ነገር ከደረደረ በኋላ ምክንያቱን አመነው። ከዛ በኋላ እነሱን በሁለታቸው መሃል የሆነ ቅሬታ ከሚኖር ለምን አጎትና እንትናን አቤልን አላስታርቅም? እንዲሁም እናቱን እውነቱን ተናግሮ ለእኛ ማስረጃ እስከሰጠን ድረስ ይታረቁ ብሎ ነበረ። በዛ ቦታ ላይ እንግዲህ እንደዚህ ሁለታቸውም አንድ ላይ ሊገናኙበት የቻለው አቤል ምንም የሚያውቀው ነገር የለም። ሁሉን ነገር ያዘጋጀው እንግዲህ ለማስታረቅ ምናምን እንትን ያለው ያሰበው ልዑል ነው። እንዲሁም ከጀርባ ያሉት ናቸው የሚያውቁት። ከዛ ቦታ ላይ ግን ከሄዱ በኋላ ያላሰቡት ነገር ነበር የገጠማቸው። አንደኛ ነገር የአቤልን እህት እዛ ቦታ ላይ ሲያት፣ ይቺ የራይል እናትም እዛ ቦታ ላይ ምን አይነት ድብልቅልቅ አለባችሁ በቃ ስሜቱ ምን አይነት እንትንን ችግር እንደሆነ አስቡት እስኪ እናንተ ጥሩ ነገር አስባችሁ እሱን እንትን ለማለት በሄዳችሁበት የገዛ እህቱን እዛ ነገር ውስጥ አስገብቶ ችግር ውስጥ ከቶ ከችግር ላይ ችግር አስቡ። እሱ በመልካምነት እንትን ለማለት ሲፈልግ አጎትየው ግን ስራውን ከውስጥ ውስጥ ለካስ ከነሱ ጋር እየሰራ ከነ ሊያ ጋር አብሮ መስራቱን አላቆመም። በውሸት ግን አቁም ያለው አስገድደውኝ ነው ይሄ ሁሉ ብር የሰጡኝ እዛ ድርጅት ውስጥ ራሱ ያልሆነ ነገር ሲያስገቡ እያስፈራሩኝ ነው በቤተሰቦች እያለ ሲያለቃቅስ እኔም አምኛዋለሁ ሲጀመር ቪዲዮ ሰርች የላችሁ ነበረ ያው እኔ አንደኛ ነገር እዚህ ላይ እንድትረዱ የምፈልገው እነልውል ካላቀረቡ አላቀርብም የሆነ ነገር በውስጥ የሆነ ነገር አይቼ ምናምን እነሱ መጀመሪያ ፖስት ካላረጉ አላይ ምንድን ነው እኔ አላመጣላችሁም ይሄ ነገር እስከሚጣራ ድረስ ልጠብቅ ብዬ እኔም ዝም አልኩኝ ሌላ ነገር ነው የሰራውላችሁ ግን ዛሬ ግነት ሁሉም ነገር እውነቱ ስለወጣ እናንተም ተመልካቾቹ ማወቅ ስላለባችሁ ይሄ የአቤል አጎት የተባለ ምን አይነት ተንከሲ ሰው እንደሆነ ሁላችሁም ማወቅ ስላለባችሁ ነው። ኦሬዲ ሰውየውን ምን አይነት አስመሳይ እንደሆነ በትንሹም ከዚህ በፊትም አይታችሁታል። የዛሬው ደግሞ ትንሽ የከፋ ነገር ነው ይዞ የመጣው ከነዚህ ላይ ምን ሊያደርስ እንደፈለገ በዛ ቦታ ላይ እነሱ ሰላም ፈልገው በሄዱበት እንትን እሱ ደግሞ ችግር፣ ሌላ ችግር አቤል። አሁን አሁን እነዚህ ሰዎች ያስኩኝ ስራዬን ጨረስኩኝ እያለ እንት ሲል አስቡት። ሌላ ችግር እህቱን ከዛ ወጥመድ ውስጥ መክተቱ ራሱ በጣም ነው የሚያናድደው። ምንም የማታውቅ ልጅ እናቱ በምን ትውጣ? የእናቱን ችግር ለመፍታት እየተሯሯጠ በማታቀው ነገር። ይህ ሁሉ ነገር ያመጣው የራስዬው ያጎት ተብዬው ነው። ግን ይህ ሁሉ ነገር ልውል ማስተካከል አለብኝ ብሎ እያስተካከለ እያለ እሱ ደግሞ ሌላ ነገር ውስጥ እንዲገቡ እያደረጋቸው ነው። እና አንዳንድ ጊዜ ሰዎች እናንተ ሳትፈልጉ በማትፈልጉበት መንገድ እንድትሄዱ የሚገፋፋችሁ ሰዎች አሉ። ልክ እንደዚህ አይነት ሰው ለእንደዚህ አይነት ሰው ምን አይነት እንትን እንደምትጠብቁ አላውቅም። እኔ እውነት ዛሬ በጣም ነው የከፋ። የሆነ ነገር ቢሆኑስ ሁለታቸው? እስኪ ልኡልም አቤልም የሰይጣን ጆሮ ይደፈን፣ ይሄን ሰውዬ ዛሬ ከማሩት እኔ ሁለተኛ በቃ ከአሁን በኋላ ስለ አቤል አጎት አላወራችሁም። የፈለገው ካልታሰረ የሆነ እንትን ካልተባለ እኔ አስቴር አይደለሁም ከአሁን በኋላ ስለ አቤል አጎት ካወራኋችሁ ማለት ነው። እና ደግሞ በስከ መጨረሻ እናቱ እኳን አልመጡ። የእውነት የአቤል እናት በቦታው ቢገኙ ምን ያክል እንትን እንደሚላቸው እንደሚሰማቸው አስቡ ወይ ከልጃቸው ከወንድማቸው በጣም ግራም ያገባ ነገር እኮ ነው። ከመሀል ላይ እንትን አሉ፣ በጣም አሰቃዩቸው፣ ልጄ ሲሉ ወንድማቸው ደግሞ አለ በዛ ደግሞ። ኧረ በስመ አብ! ከእንደዚህ አይነት ወንድምስ ቢቀር ይሻላል እውነት እንደዚህ አይነት አደጋ የሆነ ሰው ቢቀር ቢቀር ይሻላል። አንደኛ ለራሱ የማይሆንም ሁለተኛ ለሰውም አይሆንም። በእያንዳንዱ ሰከንድ ችግር ብቻ የሚፈጥር ሰው ከሆነ ቢቀር፣ ከሱ መራቅ ነው ያለበት። ኦሬዲ አቤል እኮን ስንት ጊዜያችን ነው ብሏል አይነጋገሩም ግን ዛሬ እንግዲህ አብ ልኡል ሰው አማኝ ነው፣ እንደምታውቁት። ለሱ የተዘጋጀለትን ወጥመድ አላወቀም። አገር ሰላም ነው ብሎ ለማስታረቅ ሁለታቸውን ሰላም እንዴ እንትን እንዲሉ በመሀላቸው ምንም አይነት ክፍተት እንዳይፈጠር ብሎ ሌላ ችግር ውስጥ ገብተው ነበር። ብቻ እግዚአብሔር ይመስገን። ያው አንዳንድ ጊዜ በስራ ስሰሩ በመሀል የሆነ እንደዚህ አይነት ነገሮች ይፈጠራሉ። ሁልጊዜም እነሱ የሚናገሩት ነገር ነው ለበጎ ነው ብሎ ማሳለፍ ነው። እንደውም ይህን ሰውዬ ካሁን በኋላ እንደው በዚህ በዚህ እንትን እንኳን እርምጃ ካልወሰዱበት እኔ አላውቅም። እውነት የፈለገው እንትን ቢሆን እኔ ከዚህ በላይ በህይወታቸው ነው የመጣባቸው ዛሬ እግዚአብሔር አንዳንድ ጊዜ መልካም ነገር ስትሰሩ ሁልጊዜም በመልካምነታችሁ ከፊታችሁ የሚቀድመው ፈጣሪ እና የነሱ የመልካምነታቸው ውጤት ይመስለኛል። ሰዎች በእያንዳንዱ እንትን በሚሄዱበት ችግር ሲፈጥሩባቸው፣ እነሱ ደግሞ ነገሮችን በበጎ ነገር አስበው ቀይረው ጥሩ ነገር እንዲመጣ ነው የሚሯሯጡት። እነ ልኡል አቤልም እንደዛው ደግሞ ሰዎች ደግሞ የእናንተን ድክመት የሚፈልጉ ብዙ ሰዎች አሉ። በእርግጥ እነዚህ ሰዎች አቤልን ወይ ልኡልን የሆነ ነገር ወይ ካላገት ወይ በቃ እንትን ካላንን ይሄን ነገር አናቆምም ብለው በግልጽ ተናግረዋል ባለፈው ማለት ነው። እነሱም እጅ አልሰጥም ብለዋል። ከጀርባ ሆነው የሚሰሩት ስራ በጣም እናንተ እንደ ተመልካቹ ናችሁ። እዚህ ጋ ስናወራ እንደ ቀላል ነገር ልታዩት ትችላላችሁ፣ ግን እነ ልኡል የሚያሳልፉትን ከካሜራ ጀርባ እነሱና ፈጣሪ ነው የሚያውቁት። ቀኑን ሙሉ ከስንት ሰው ጋር እንትን እያሉ እንደሚውሉ ማለት ነው። እንደዚህ አንዳንድ ሰዎች ስታያቸው የሞላላቸው የተስተካከለ ሁሉ ነገር ይመስላችኋል፣ ግን ከጀርባ ግን ያለው ጉድ በጣም ብዙ ነው እና ያው እንደዚህ አይነት ነገሮች ደግሞ የመጀመሪያ ጊዜ አይደለም። እዚህ በፊትም እንደዚህ ወጥመድ፣ እዚህ ቦታ እንደዚህ ያለ ብለው ስንት ጊዜ ፈጣሪ አውጥቷቸዋል አይደለም? አቤልም ልኡልም በተደጋጋሚ እና ይሄ የመጀመሪያ አይደለም። ትንሽ የሚያናድደው ነገር አጎትየው በልክ እንዳበበ እኮ ነው የተጫወተባቸው። አበበ እያስመሰለ ቀስ እያለ ሞኝ መስሎ ሰርቶላቸው ነው ሄደ። ይሄ ሰውዬ ራሱ አጎት የተባለው ልክ ካበበ በምንም አይተናነስም። እና ምን ያክል ሰውየውን እንደመረዙት በጣም ነው የሚያሳዝነው። አንዳንድ ጊዜ የማይወጣበት ችግር ውስጥ እህቱንም አቶ የገዛ ቤተሰቦቹንም አቶ ይሄ ሰውዬ ከመሀል ላይ ባዶ ሆኖ ይቀር እኔ ለሱ አላዝንለትም። መጥፎ ለሚሰሩ ሰዎች የእጃቸው ማግኘት መቀጣት አለባቸው ብዬ ማምን ሰው ነኝ። ሁልጊዜ እነሉል በምክንያት ነው የሆነ ነገር ቢዘገይም ቀስ ብሎ መውጣቱ አይቀርም የሚሉት ነገር ትክክል ናቸው። እና ይህን ሰውዬ አሁን ዛሬ የመጨረሻው ቀን ሆኖ መሰለኝ። እሱ ሰላም ፈልገው ለማስታረቅ በሚሄድ ሰዓት እሱ ደግሞ ወጥመድ አዘጋጅቱ እዛ ቦታ ላይ ዛሬ እኔ እኔ እንዳየሁት እንደ እንትን ስታስቡ እንደሰውኛ ሰውኛ ምን አይነት ህሊና ቢኖረው ነው ይሄን ሰውዬ የገዛ የእህቱን ልጅ በዚህ ያክል ጥላቻ፣ በዚህ ያክል የፈለገው ቢጣሉ በመሀል ቤተሰብ የሆነ ነገር ሳትጣይ አትዊም አታድሪ ነገሮቹን ደግሞ በበጎ ነገር አስበሽ ቀይረሽ መልካም ነገር ካልሰራሽበት ሁል ጊዜ ችግር ብቻ፣ ምንትን ምት ከሆነ የባሰ ነው የሚመጣ። የዚህ አጎት የተባለው ሰውዬ ደግሞ ምን አይነት እኔ ቃል የለኝም ለሱ ለመሳደብ። ራሱ የእውነት አናዶኛል በጣም ክብር የሌለው ሰውዬ ወራደ ነው። ሰው ጥሩ ነገር አስቦ ሲሄድ እሱ ደግሞ በሌላ ነገር አስቦ እንደዚህ ማድረግ ምን አይነት ተራ በስማማረ እግዚአብሔር ልቦና ይስጣችሁ። ሰዎች ግን እኔ ሌላ ምንም አልላችሁም፣ ልቦና ይስጣችሁ። በእያንዳንዱ እንትን የምትሰሩትን ሴራ የምታሴሩ ለሰው ልጅ መጥፎ ነገር የምታስቡት አዙሮ ለራሳችሁ ያድርግላችሁ። መልካም ቅልብም አለ በዛም፣ ልክ በጣም ለሰው የሚያስቡ ውይ ልቤ ልቤ ልብ ብሏል። እግዚአብሔር የስራችሁ ይስጣችሁ። እኔ የሌላ ምንም አልላችሁም። ሰው የሰራውን አያጣም። የስራችሁ ይስጣችሁ ችግር ለምትፈጥሩ ሰዎች። በጣም ተደናግጠዋል ሁለታቸውም፣ ልዑልም አቤልም፣ በቃ ያላሰቡት እንትን ነገር ነው። በጣም ነው የደነገጡት። የሆነት ለራሳቸው ሰሞኑን በያዙት በትዕግስት፣ እሱም በትዕግስት ያኛውም እንግዲህ አይታችኋል። በዛ ነገር እንትን ብለው ገና ሌላ ችግር እንት ሲልባቸው በጣም ነው እንት የሚሉ። ለማንኛውም እግዚአብሔር ይመስገን ሰው ስላልተጎዳ፣ እግዚአብሔርን ማመስገን ይሻላል። ሰውየው እንግዲህ ምን አይነት ውሳኔ እንደሚቀጡት ደግሞ በቀጣይ ቪዲዮ ማሳያችሁ ይሆናል። በቀጣይ ግን ታስሮ የሚል ዜና ታሰረ ወይም በቃ ብቻ ቅጣቱን የሚያገኝበትን እንትን ነው የምፈልገው እኔ። ራሱ እነ ልዑል ዛሬ ይሄን ሰው እንደምንም አሳልፈው ያን ሁሉ ነገር ካሳለፍ በኋላ አሁንም በነፃነት ከለቀቁት እኔ ምንም ቃል የለኝም። የሆነት ከዚህ በላይ በሕይወታቸው እየተጫወቱ ነው ያሉት። ሰው ያስጨንቃሉ። ተመልካች እነሱ ሲቀሩ የት ቀረ፣ ምን ሆነ፣ ምን አገኘው እያለ። እነሱ ግን ለራሳቸው ምንም ቅንጣት ታክል አይጨነቁም እና ለማንኛውም የሚወዳቸው እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ ሀገራቸው ሀገራችሁ ኢትዮጵያን ሰላም እና ፍቅር ያምጣልን እያልኩ እንግዲህ ሰላሙን ሁሉ መኝላችኋለሁ። እኔን ለምታበረታቱኝ ሳላመሰግናችሁ አላልፍም። ከልብ ነው የማመሰግነው። ቀን ሰላም እና ፍቅር መኝላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ ባይ ባይ።